ድንግል ናዬን ያጣሁት እንደነገርኩህ ባህያ ነው። ያው ድንግልና እኮ መሄዱ አይቀርም እንደዚህ በክብርና በእንትን ሲሄድ ደስ ይላል እንጂ። ድንግልናዬን ያጣሁት እንደነገርኩህ ባህያ ነው። በስመ ለአብ በስመለወልድ አላዋህድ ማለት አሁን ነው አሁን ነው እውነቴ ነው ምላችሁ እ ባህያ እኔ ምለው ቆይ የሚዲያ ሰዎች አይከሰሱ፣ ነገር ግራ ገባን። እኛ ራሳችንን ማህበረሰቡን የሚያበላሽ ነገር ታመጣችሁ ስንል ሕፃንና አሮጊት እንኳን እኔን ደፍሮኝ ነው እኔ እንደዚህ ፍቅረኛው ነኝ ምናምን ብለው ይቅርታ ጠይቀው ምናምን እንትን ብለን እሺ ብለን በቃ የይቅርታ እንግዲህ እኛ የፈለግነውን እንሰራና ይቅርታ እንላለን። ይመለሳል፣ ድጋሜ ስህተት ይሰራል፣ ይቅርታ ይባላል። ይሄ ትውልድን እያጠፋ እየሄደ ነው። ይህን ዛሬ ጉዳይ አይደለም፣ ስንት የሚያዝናኑ የሚያስቁ እና በጣም የገረመኝንም አንድ ቪዲዮ ጋብዛቸዋለሁ። ግን ከዛ በፊት ይህንን ልከውልኝ ሳይ ትንሽ ልበልበት ብዬ ነው። እና አህያ አይከሰስም ብለው ነው አለ ወደ አህያ የቀየሩት። አሁን ደግሞ መቼም ልጁ የሆነ ቢያመጡ ክስ ምናምን ይባላል። አሁን አህያ አይከሰስ፣ እንደው እንደው፣ አህያው አይከሰስ። እንደው ግን ከአህያው ጋር ግን ምን ብዬ ልናገር? እንደው ግን ምን፣ እንዴት ነው ግን፣ እንዴት አየሽው? ወንድ ጋር ሌላ ነገር ማድረግ በፍጹም ምንም፣ ለስ ሰው እንደዚህ ነው የሚያደርገው ነው ያልኩት። ማለት ምንም አያስደስትም ማለት ምንም አያስደስተኝም እኔን እና ከአህያዋ ጋር እኔ ከአህያው ጋር ያለውን ነገር ነበር የተመቸኝ ነው። ወአለይኩም ሰላም። ድንግልናዬን ያጣሁት እንደነገርኩህ በአህያ ነው። በቃሽ በቃሽ። አህያ ይከሰስም ብለሽ ከሆነ እናቴ እንደናንተ አይነቱ የእንስሳ እንግዲህ በእንስሳ ቋንቋ ትችላላችሁ ብዬ አስባለሁ እና እስኪ ምን ትላለህ ብዬ በእንዳንቺ አይነት እንስሳዎች የበዙበት ዘመን ስለሆነ አጽፌ ምን ብዬ አስጠይቄው ነበር እና ምላሽ ሰጥቶ ነበር። እስኪ ወንድሜ እስኪ ምንድን ነው የተሰማ? አንተስ በዚች ማሀይብና ሰገጤ ምን ተሰማ? አስተርጎ መሻ መጣሽው። እስኪ አንቺ፣ እስኪ ምን ይላል የሙዚቃ ሙዚቃ ምትም አለበት ምንድነው? ግን መልሱ ላይ ማለት አ ኦኬ በዜማ እንድለው እናመሰግናለን። እሺ ስሚ አህዮ ሴት አህዮዋ አንዴ ስሚማ ውርንጭላ ነው የሚባለው የሴት አህያ። እንዲህ ብሏታል። እስኪ ዶሴ ይውጣ የምጠየቅበት ወንጀል እኔ አልቀጣም። እኔ በማላውቀው ጉዳይ መዘራቱ ላይ እየተከሰስኩ እኔ እየደፈራት ሌላ እየደፈራት ሌላ አንቺ ምንድን ነው ጽሁፍሽ? ለማንኛውም ይሄን ብሎሻል። ማነሽ አዛለች ዛለች ይሄን እንግዲህ ከመሳቅና ከመጫወት ውጭ ምንም አማራጭ ስለሌለን ነው ያንን ነገር ምንትን ያልኩትና። አይደለም እንዴ ምን አይነት ዘመን ላይ ደረስን! አስቡት። ከዛም አልፈን ተርፈን አሁን ለምሳሌ አንድ የተካሄደ አንድ ነገር አለ በማህበረሰብ ደረጃ ጓደኛ አትመኑ፣ እንዲህ አይነት እንኳን የሚል እንኳን ጓደኛ የለንም እኛ በማህበረሰባችን፣ እርግጠኛ ነኝ እና በጣም አረቦችን እያነጋገረ እና ምናምን ያለ ጉዳይ አለ። እቺ በምስሉ ላይ የምትመለከቷት አረብ እየተነተነችው ነው። እና እስኪ በአጭሩ ልንገራችሁና በጣም ምን አይነት ዘመን ላይ ደረስን የሚለው ውስጥ እንትን ብያለሁ። ይሄ በምስሉ ላይ የምታየዋት ከጀርባዋ፣ ወንዱ ማለት ነው አህመድ ነው ምናምን፣ ማህመድ ይባላል። ህንድ ውስጥ ነው ህንዳዊ ናቸው። እና ጓደኛው ለሁለት ዓመት እንግዲህ ቤስት ጓደኛው ነው ለሁለት ዓመት ሙሉ ምንም ይለዋል መሰላችሁ፣ አንተን ላገባ ፈልጋለሁ፣ አንተን ላገባ ፈልጋለሁ ምናምን እያለ አስሬ እንትን ይለዋል። አንተ ስነስርዓት አርግ እንዲ አይቀለድም ምናምን እያለ እንደ ቀልድ ነበር ያኛው። ይሄ ልጅ በምስሉ ላይ ፎቶን የምታዩት ከቤተሰቡ ጋር ማለት ነው እንደ ቀልድ ነበር የሚያየው ጓደኛውን ማለት ነው። ከዛ በኋላ መጨረሻ ላይ ሲብስበት ይኸውልህ እኔ ቀድቻ እና ስለዚህ ለቤተሰቤ ነው እንትን ምለው ምናን ነገር ሲለው፣ አሀ አለና፣ ምን አዘጋጀለት ጓደኛው፣ ቤስት ጓደኛው ስለሆነ በቃ እንደ ማንኛውም ቀን እንዝናና ምናምን ብሎት፣ ከዛ አብረው የሆነ ነገር አጠጣው የሆነ ነገር ጨማ አምሮ ምናምን አልኤክሬ መጨረሻ እንዲተኛ በቃ እንዲዘረር አደረገው። ከዛ በኋላ ሆስፒታል፣ ወሰደው ሆስፒታል ደግሞ አብረው ጓደኛ አለው ተባባሪ ማለት ነው። ያንን ጓደኛውን ወንድ የነበረውን ወደ ሴት አስቀየሩት።

እንጃ አስፈሪ ይሄ አሁን እንደ ቀልድ የሚታይ አይደለም። ይሄ እነሱ ጋር ተፈጠረ አይደለ? ሌላው አሁን ሉጣሉጤዎች እየመጡ አይደል? በኢትዮጵያ እያያችሁ ነው። ቲክቶክ ላይ ሉጣሉጤዎች ይሄ ያሉ እየመጡ እንደው በኩርኩም ወደ ቀልባቸው ወደ ወንድነታቸው የሚመልስ ጠፍቶ ማለት ነው አሁን። ይህን ይመስላል። ያው አጠር ላደርግ ብዬ ነው ቪዲዮ እንዳይበዛባችሁ። ምን ያህል አስከፊ ዘመን ላይ እንደደረስን፣ አስጨናቂ ዘመን እንደደረስን ህንዶች እንደምታውቁት አደለም በእንዲህ አይነት መልኩ ይቅርና ምግባቸው እንኳን አሰራሩን ብታዩት አይታችሁታል፣ አቅርቤው ነበረ እንዴት እንደሚዘጋ በቃ እንዴት እንዲህ እንዲህ። የመንገድ ላይ ምግባቸው ረበስማም ነው አደለም ምግብ ልትበሉ ይቅርና። ምግብ ምግብን የሚዘጋው ቦታ ቢኖር እሱ ነው። በቃ ምግብ ምግብን የሚዘጋው ቦታ በቃ ህንድ ውስጥ ነው። ይቅርታ አድርጎልኝ። ስለዚህ ይህንን ነው የምላችሁ። አሁን ወደ ማን ነው ፍቅሪዝም የተናገረችው አስደንጋጭ ነገሮች አሉ። ማን ያው ጆከርን ሰምቶ ነው የሚል ጭምጭምታ ሰምተናል። ጆከርን የሰማ ደግሞ ያው እሳሩን እንጂ ገደሉን የማያይ ህዝብ ነው ማለት ነው። ለምን እያያችሁ ነው? ድፍረትን ከዮኒ ማኛው ከነምና መማል ከነ ጆን ዳንኤል መማር እንችላለን። አብይን የፍትኛ ስራ እናቀርብልል። አዲያነችን እና አብይን እኔ ነው ማርዱ እንደ ዶሮ አብይ የተባለ እንደሱ አይነት እብድ አላየሁም። የሰው እብድ በኋላ ቀር ጭንቅላት ያለው ማንም በብሄርና በማይረባ ጥንቆላ ሃይማኖት አይማኑት አይጨማለቅብን። ቀስ ብሎ ልንገር፣ ነገ ቀስ ብለን ዛፍ ላይ ቅቤ ለቅልቅ ትባላለን። ነገ እናየዋለን። ከዛ በፊት ግን አንድ አዲስ አበባ ልጆችን እኛን ማለት አዲስ አበባ ተወላጆችን በጣም ማንም እየመጣ ሲረግጥ ምናምን የሚረግጥበት ዘመን የመጣው ሲጀመር አሁን ነው እንጂ በእንደዚህ መልኩ አልነበረም። እኛ የአዲስ አበባ ልጆች የምንታወቀው ብሔር ወይ ዘር አናቅ፣ የት ነው ሰፈር እንጂ ምንድን ነው ብሔር ተባብለን አድገን አናቅም። ማንም ከየትኛውም ክፍለ ሀገር መጥቶ ሲመጣ አላምደን ተጫውተን ምን ብለን ነው ታሪክ ምንም ይሄንን ነው የሚነግረን። አሁን ግን ነገሮች ተገለባብጠው ማን ነው አሪፎቹ ወደ ውጭ ወጭ ወደ ውጭ ስላችሁ እንደኛ ውጭ ሀገርም ወደ እዛም ደግሞ ቤት በማፍረስ ወደ ተለያየው ዳርዳር ወጥተዋል። አሁን መሀል ላይ የገቡት ምድረ ሰገጤና ደንቆሮ ደናቁርት ገብተው አሁን የሚናገረውን ስሙት ስሙትና ቆየት እንድልናት ማለት እርምጃ እንድንወስድ እርምጃማ ያስፈልጋል። አሁን እርምጃ ያስፈልጋል። ለምን ቀልድ አይደለም። ማንም እናቴን እንዲሰድብ አልፈልግም። ስሙትማ ያለውን አዲስ አበባ ልጅ ማለት የኮንዶም ትራፊ እናታችን ጉዳይ

እንደሰማችሁት ነው። አሁን ቀደም አልነው፣ ፓስተር አይሉት ቄስ አይሉት የተምታታበት ሪሚክስ የሆነ አንድ አለ። እሱም ይቅርታ ጠይቆ ነበር። የአዲስ አበባ ልጅ ኮንዶም ትራፊ፣ ምን የእንደዚህ ልጅ፣ የሸ ልጅ ምናምን እየተባለ እንትን ይላል። ይቅርታ አድርጉልኝና እንደዚህ አይነት አነጋገር የምትናገሩ ሰዎች ስነ ስርዓት አድርጉ። አሁን የአዲስ አበባ ልጅ አሁን ለስራ እንጂ ለእንደዚህ አይነት ለጸብ ለምን ለምን ጊዜ የለውም። ለዛም ነው አሁን ለምን በቃ ቢዚ የተደረገበት የራሱ የሆነ ጉዳይ አለበት። በጣም የሚያስፈራ እና ዘግናኝ ነው። በጣም የሚያስፈራ ጊዜ ላይ ያለ ነው። ከዛ አንጻር አንተ አፍህን ዛሬ ብትከፍት እኔ አይገርመኝም ከጀርባህ የራስ የተማመንክበት አካል ኖሮ ወይም ደግሞ የተማመንክበት ነገር ኖሮ ካልሆነ በስተቀር ማንም የአዲስ አበባ ልጅም አዲስ አበባ ያውም ቁጭ ብለህ ከሆነ ደግሞ እንደዛ አፍህን ልትከፍት አትችልም። እመኔ ማንም እንደዛ አይነት የእንትን ትራፊ ልጅ አይደለንም እኛ። ይልቁንም ቤተሰብ ያለን እንዳንተ አይነቱን ሰገጤ ስነስርዓት ማስያዝ የምንችል አቅሙም ያለንን ነገር ግን ለሰላም ለፍቅር፣ ለደስታ ብለን ዝም እንችላለን። አሁን ግን በዛ ማንም ሙርጋ እየመጣ አሁን የጀመረ ፍንዳታነትን በቃ በርጫውን ይዟል። እንግዲህ አሁን በቃ እሱ አራዳ ነው። በቃ በርጫውን ይዞ በቃ ተርዚናውን ይዞ አራዳ ነው። ሂድ፣ ሂድ፣ ሂድ፣ ሂድ፣ ሂድ፣ እዛ እርሻህን ሂድ። ግድ የለም። ይሄ አያዋጣህም። ይሄ መንገድ፣ ይሄ አካሄድ አያዋጣም። ስማ በቃ ገጠር ግባ፣ እናሳ አርሳ አልበህ ብለህ ስማ፣ በቃ ገጠር ግባ። አዲስ አበባ ልጅ ማለት የኮንዶም ትራፊ እናታቸው ጉዳይ፣ እኔ ነኝ የምገርፋቸው እኮ ማፊያ ኮ ነ ቄጣ ቄጡን እየበዳው ነው አዲስ አበባ ልጅ ገዛው ላይ በክት ደግሞ አዲስ አበባ ልጅ ወንድ ነው። በዚህ አያይዤ አንድ ወንድማችን የተናገረዋለና አዲስ አበባ ውስጥ በቃ ፖሊስ ከጠራ መሆን ያለብህን ቁጭ አድርጎታል። በቃ መሆን ያለበትን ስሙ። አዲስ አበባ ላይ በፖሊስ የሚያስመታህን ሶስት ነገሮች ልንገረህ ማለት ነው። መጀመሪያ ጥያቄ ስትጠየቅ፣ እዚህ ጋ ለምስ ምን ታደርጋለህ ምናምን ካለህ ማለት ነው መብትሄ ነው ዲሞክራሲ ምናምን ካልክ ማለት ትለጠለጣለህ ማለት ሁለተኛ አንገትህን ድፋህ፣ በቃ ደረትህን ነፋህ ታረጋለህ። አንገትህን ድፋህ ታረጋለህ። ሶስተኛ ስም ስትጠራ ማለት ፖሊስ ምናምን እንዳ አለቃ ወይ አንተ እናንተ እያላችሁ የሰፈሩ ሰላም የወዘብ ናችሁ ምናምን ብለህ ፎግረህ ማለት ነው። አለበለዚያ ከነዚህ ከሶስት ህጎች ሰጎት ማለት ነው ካለፍክ ትለጠለጣት አለ ማለት ነው። እውነቱም ነው። እሱን ስትገረፍ ታወራ አለ ነው ታሪኩ አሁን ያለበት ደረጃ እንደውም እንደ አባባል አንድ የሆነ እንትን አለ እና አንተ ተጎጂ የሆነ እንኳን ብትሄድ ሁለትህንም ነው የሚለጠልጥ። ከዛ በኋላ ነው የሚጠይቅ። ከዛ አይ አጠይቀኝ ምንም አልሆንኩ ምንም ሆን ኧረ፣ ሰላም ነው እንደዚሁ፣ በቃ ሰላም ለማለት እንደዚህ ተሳልመን ለመሄድ እንጂ ለሌላ አይደለም ትለዋለህ፣ ታልፈዋለህ። ከዛ ውጭ የለም። እሱ እንዳለው ነው። አንድ ህፃን ልጅ እንኳን የተናገረው አለ ስሙ ሌላዋ አንድ ጥያቄ ልጠይቅህ። ጠይቂ። ምንድነው ብራዘር ኢትዮጵያ ውስጥ በሰላም ወቶ በሰላም የሚገባ ነገር ምንድነው? አንድ ጠይቂ። ምንድነው ውስጥ በሰላም ያለው ነገር አያችሁ፣ ይሄው ነው። አሁን እስኪ ወደ እንትና እንግባ ወደ ፍቅሪዝም እንግባና ከዛ በኋላ እንጨርስ ለምን ቪዲዮ እንዳይበዛ ብዙ ያዘጋጃቸዋሉ እንቀጥላለን ከእናንተ የሚጠበቀው ፕሊዝ ላይክ ላይክ እያደረጋችሁ ሰብስክራይብም በማድረግ እስኪ 500 ሺ አስገቡኝ እስኪ በግማሽ አመት እስኪ ቢያንስ እንኳን ልበል ምን ልበል እንጂ ሰከንድ ማይ እንትና አትልም ምንም እናንተ ስልክ ላይ ሰብስክራይብ አድርጋችሁ ብታስቀምጡ ምንም የምትጎዱት ነገር የለምና ሰብስክራይብ ማድረግን ላይክ እንዲሁም ደግሞ ላቅ መሽር የደረሳችሁ ሼር ሼር በማድረግም ብትተባበሩኝ መልካም ነው እላለው። በተረፈ ወደ ፍቅሪዝም እንግባ እላለው። አንቺ በስነ ስርዓት አትቀመጪ፣ በስርዓት ተቀመጪ እሺ። እንዴት ልቀመጥ? እንደዚህ እንዴ? አሁን እንደዚህ ልቀመጥላችሁ? ምኑን ካሳየሽ በኋላ ምን ወንደ አረባጋጩ። ተው ተው፣ ግን ተው ኤ ላይቭ የሚባል ነገር ተው። ለምን ከፈለግሽ አትቆሚ? ምን ይምን አገባኝ። ቆምላችሁ እንጂ እነዚህ ልጆች በቃ ቆምኩላችሁ። ይሄው ጭራሽ ቆምሽ። ሰላሙ አለይኩም። ለማንኛውም ወደ ፍቅሪዝም የምንገባና ፍቅሪዝም እንግዲህ አሁን መራራ እውነትን እየተናገረ ነው። ነገር ግን ይሄ ዋጋ ያስከፍላል። አሁን ኢትዮጵያ ውስጥ ምንም ነገር መናገር አትችልም፣ ላ ኖ ገደል ትገባታለህ። እንስማው እስኪ። ነገሮን የማውራት መብት ሊኖረን ይገባል። የመናገር የመተንፈስ መብት ሊኖረን ይገባል። ምንድን ነው ታዲያ እንዴ? በዚህ ደረጃ ደደል ይሆናል አንድ መንግስት የሚያደርገውን የማያውቅ ደደብ፣ እንደዚህ እንዴት ይሆናል? የምንም ነገር መናገራችሁ እንግዲህ ከብልጽግና ብልጽግና እየሰከስኩ እየሰከስኩልን መደመር መደመር እናንተ እያሉ እየቀነሳችሁ መደመር መደመር ይደምራባ ዝም ብሎ መደመር አለ እንዴ? አንድነት ሲኖር ነው መደመር ውስጥ እኮ ዘረኝነት የለም። መደመር ውስጥ እኮ ህብረት ሲኖር ነው አንድነት ሲኖር ነው ከሌሎች ጋር ተባብሮ መኖር ሲቻል ነው ከሌሎች ጋር ተባብሮ መስራት ይቻል ነው መደመር የሚባለው። ኮንሰርት በራሱ ሳይገባው ዝም ብሎ መደመር ይላል። ጀዝባ ምን እንደሆነ መደመር እንኳን አያውቅም። መቀነስና መደመር መጀመሪያ አንደኛ ክፍል ገብተህ ተማር። አሁ እንግዲህ እንደሰማችሁት ነው ማለት ነው ለዶክተር አብይ እንግዲህ ያው መልእክቱን በምሬት እንትን ብሏል። አንድ ሰው በዚህ ደረጃ አሁን እውነት እውነቱን ስንናገር ኢትዮጵያ ውስጥ ቁጭ ብሎ እንኳን በዚህ ደረጃ የሚናገረው ምን ያህል ሆድ ቢብሰው ነው? ምን ያህል ቢያንገሸግሸው እንዲህ በቃ የመጨረሻ ህይወት ቢያስጠላው ነው። አያችሁ አይደለም። አዎ፣ አሁን ቢመርም መዋጥ ያለብን ነገር አሁን የኢትዮጵያ ኑሮ በጣም እየከበደ ነው ያለው። በእውነት እውነቴን፣ አብሶ እኔ አዲስ አበባ ላይ በጣም በረንዳዳሪዎች እንዳልኳችሁ እየተስፋፉ ነው። እንዲሁም ደግሞ ኑሮ ውድነቱ በህዝቡ ወጥቶ ለመግባት መሳቀቅ ነው አሁን። ተሳብሬ ሂጅ፣ ተጠንቀቅሽ ስትወጣ፣ ማጅራ መቺዎች እንዲህ ምናምን እንዲህ፣ በገዛ ሀገሬ። አሁን እዚህ ያለሁበት አገር ግን ለምን ሌሊት ለምን እንዲህ እንደዚህ በአስፋልት ላይ አልመጣም፣ ማንም የሚነካህ የለም። በሀገር ላይ ግን ስትሳቀቅ እናንተን ስትል ግን የህግ አካል የለም ወይ መንግስት የለም ወይ የሚል ጥያቄ ይመጣብሃል። ለምን የውሸት ኑሮ ነው የምትኖረው ያለው። ከዛ በኋላ የመረረ ሰዓት እንደዚህ ትናገራለ። እንደዚህ ስትናገር ደግሞ ያው መዘዙ የከፋ ይሆናል ማለት ነው። ገብቷቸኋል አለ። እንደውም አንድ ኮመንት አንብቤ ነበረ፣ ለእሱ የተሰጠውን ማለት ነው፣ እዚሁ ቪዲዮ ላይ ማለት ነው። ቀብሩ ስንት ሰዓት ነው ጋይ ስጥላችሁ እንዳትሄዱ የሚል ለምንድነው ማህበረሰብን ማትነካው? ለምንድነው ራስ ወዳድ የምትሆነው? ንቆር፣ ተሳደብ፣ ተጠናቆር። በቃ እንደዛ ካልሆነ በስተቀር መኑኝ የግል ጥያቄ መጠየቅ ወንጀል ከሆነ ከባድ ነው የሚሆነው ማለት ነው። ስለዚህ እዚህ ጋም የተናገረውን ስሙት። ለምን አትነሱ? ለምን አትበጠብጡ? ለምን አትቃውሙ? ለምን አታፈነዱ? እንደኔ ሃይማኖት መስበክ አልቻልኩም። ለመብቴ እኮ ነው። ማን ምን ስለሆነ ይከለክለኛል እንዴ? በየቦታው መናገር አልቻልኩም። የፈለግኩትን መስበክ አልቻልኩም እንዴ? በተማርኩት ትምህርት፣ ረጅም ዓመት እድሜ በፈጀው ትምህርት፣ በማስተርስ ሁለት ዲግሪ ያለ የግዴታ በኦሮምኛ ላይ መሰከስ አለብኝ። ምን ማለት ነው ይሄ? እኛ ኦሮሞዎችን እናከብራለን፣ ግን ኦሮምኛ መናገር ግዴታ ነው ቢለኝ አልሰማውም። ላከብር እችላለሁ። መናገር ግን መን ግዴታ ይሆን አይገባ። ደደብ ይህ ደደብ ነው። እሺ ላከብርህ እችላለሁ ኦሮሞ ስለሆንክ ሰው ስለሆንክ፣ ግን ኦሮምኛ መናገር ግዴታ ነው ምትል ደደብ ነው። እሺ ደደብ። ማን አባት ነው ስለሆንክ ስላ ያንተን ኦሮምኛ የምከትፍልህ። በቃ አከብርሃለሁ ሰው ነህና፣ ግን የመናገር እኔ ልናገር መብት ግዴታ ያለ በግዴታ ተናገር በግዴታ ስለወሩ ምን አባታችሁ ስለሆናችሁ ነው። አከብራችኋለሁ ሰው ስለሆናችሁ ብቻ ከእግዚአብሔር ግዴታ ይስለሆነ አሁ እንግዲህ እንደሰማችሁት ነው ማለት ነው። ተያዘ ምናምን የሚልም ነገር እየወጣ ያለበትንም ሰምቻለሁ ምናምን መማረፍ እኔ አሁን እኮ ምንም መናገርም አትችልም። ገብተዋል አደለ። በተማርኩት ትምህርት ረጅም ዓመት እድሜን በፈጀው ትምህርት በማስተርስ ሁለት ዲግሪ ያለ ማስተርስ እንግዲህ ዲግሪ ያለው ሰው ነው። ማስተርስ ዲግሪ ቀላል ነገር አይደለም። አልገባኝም፣ ግን እንዲገባኝ ሞክሬ ነበር፣ ግን ይሄን ሊገባኝ አይችልም። ግን ወደ ጉዳዩ ስንገባ እንግዲህ ያው ገቢ ሆኗል ምናምን የሚባል ነገርም እየሰማን ነው ያለ፣ ነው በተረፈ የምትሉትን እናንተ ኮመንት ላይ ሀሳብ አስተታችሁን ስጡበት። ከዚህ በላይ መናገር አልችልም እኔ በቃ። ከላስ ከላስ በሚለው እንደያዘው በቃ

እዛ ይፈጠር በተረፈ በስደትም በሀገር ውስጥም ያላችሁ እንደምወዳችሁ እንደማከብራችሁ አትርሱ። በተረፈ ባይ ባይ።